ሰላም ጤና ይስጥልኝ። እንደምናላችሁ የተከበራችሁ አድማጮች፣ ይህ አዲስ ኢንሳይደር ነው። ለሰዓቱ መደመጥ ያለባቸውን ጉዳዮች ይዘን ቀርበናል። በቅድሚያም አርዕስቱን አስተዋውቃችሁ ሰሞኑን በአማራ ክልል በተካሄዱ ሰልፎች ላይ ከጀርባው ምናል ለሚለው በዝርዝር የምነግራችሁ ይሆናል። በተለይም በባህር ዳርና በጎንደር እንዲሁም ደግሞ በምዕራብ ጎጃም፣ ምስራቅ ጎጃም ባሉ ከተሞች መንግስትን የሚደግፉ ሰልፎች ተካሂደዋል በሚል የመንግስት ሚዲያዎች መረጃ ሲያሰራጩ ነበርም። ከዚህ ጋር በተያያዘም ከሰልፉ ጀርባ ያለው ነገር ብዙዎችን ጎጂ አስባላ ይገኛል የምትሰሙት ይሆናል በሌላ በኩል የንግድና ቀጠናዊ ትስስር ሚኒስቴር ባለስልጣኑ ዶክተር ካሳሁን ጎፌ የከባድ መኪና አደጋ አጋጥሟቸዋል ሌላው ከምነግራቸው ጉዳዮች መካከል አንዱ ሲሆንም፣ የመንግስት ደብዳቤ ለኤርትራ ሾልኮ ወጥቷል። መንግስት በኤርትራ ጉዳይ ላይ የጻፈዋ ደብዳቤ የኤርትራ ምላሽም እያነጋገረ ነው። ኤርትራ የብልጽግና መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተው ዲፕሎማሲያዊ ዘመቻ አጠናክሮብኛ ስትል በመግለጫ መክሷን የማለዳ ዜና ውጃ ነበርም። ታዲያ የኢትዮጵያ መንግስትም ባለፉት ቀናት ኤርትራን የሚከሱ ደብዳቤዎች ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም የሀገሪቱ መሪዎች ልኳል በማለትም ወቅሷል። ከምትሰማቸው ጉዳዮች መካከል አንዱ ሲሆን በኩል የህውሃት ወታደራዊ ትርኢትንም ከምነግራችሁ ከምትሰሙ ጉዳይ መካከል ነው። ህውሃት ከፍተኛ ባለስልጣናት በተገኙበት ወታደራዊ ትርኢት ታሳይቷል። ህውሃት በትናንትና ሁለት በተለያዩ ደግሞ ቆራሮ ወረዳ ላይ የተሰራ ወልትን ባስመረቀበት ወቅትም ከፍተኛ ምራሮቹ ተገኝተው ወታደራዊ ትርኢቶች ተካሂደዋል። በዚህም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ አማኑኤል አሰፋ፣ እንዲሁም ፈትለር ገብረ እግዚአብሔር ሞንጀሮ እንዲሁም የሰላምና ጸጥታ ኃላፊው ፍስሀ ኪዳኑ ማንጆስ ተገኝቷልም ተብሏል። ትሰሙታላችሁ ወያኔ አማራን የሞሮት ትንኮሳ መፈጸሙ አሁንም ደቀጥለ ነው። የህወሓት ታጣቂዎች የ24 አማራ ሚሊሻዎችን እንዲሁም ሰላማዊያን ገድለዋል ተባለ። በወልቃይት ጠገዴ ወረዳ በግቻው ክፍለ ከተማ ጎብዬ በተባለ መንደር የህወሓት ታጣቂዎች ናቸው በተባሉ ስብስቦች ተፈጸመ በተባለ ጥቃት 15 ሚሊሻዎች ሲገደሉ ከ20 በላይ ታፍነው መወሰዳቸው መረጃዎች እየወጡ ይገኛሉ። አዲስ ኢንሳይደር በዝርዝር ከሚያስደምጣቸው ጉዳዮች መካከል ዋነኛው ነው። ውድ የቻናላችን ቤተሰቦች ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደ ያደረጋችሁ ቤተሰብ ሆኖ ወደ ቀዳሚ መረጃ አለፍን። በትናንትናው ዕለት በአማራ ክልል በሚገኙ ከአንዳንድ ከተማዎች መንግስትን የሚደገፉ ሰላማዊ ሰልፎች ተካሂደዋልም። በትናንትና ክልል በአማራ ክልል በሚገኙ አንዳንድ ወረዳዎች እንዲሁም ከተማዎች ዋናው በትላንትናው ዕለት በአማራ ክልል በባህርዳር ከተማ፣ በጎንደር ከተማ፣ በጎጃም በምስራቅ ጎጃም በሚገኙ እንደ ፍኖተ ሰላም፣ ጅጋና፣ ቡሬ በሚገኙ ከተማዎች ላይ መንግስትን የሚደግፉ ሰልፎች በስፋት ተካሂደዋል ተብሏልም። የመንግስት የመገናኛ ብዙሃን በዘገቡ ዘገባቸው ላይም ጦርነት ይብቃ ለሰላም እንቁም፣ እንዲሁም ደግሞ እስካሁን የተሰራብን ግፍን ዝም ያልነው ለልጆቻችን ስንው የሚል ድጋፎች ተበራክቶም ነበር ብሏልም። መፈክሮችን የያዙ ሰዎችም ከፊት ሆነው ጦርነቱ ይብቃ እንዲሁም ደግሞ ህግ የማስከበር ዘመቻውን እንደግፋለን ሲሉ በስፋት ተናግረዋልን ትብሏልም ታዲያ ከሰልፉ በኋላ በአካባቢዎቹ የሚገኙ ፋይናሎች መግለጫ የወጡ ሲሆንም ሰልፉ እንዳለ በካድሬ ስብስብ የተሞላ ነበር እያሉም ሲሆን ከዛ ባለፈም ለቤተ ክርስቲያን የወጡ የእሁድ አማኞችን በግድ ወደ ሰልፍ እንዳመጧቸውን ተነስቷልም። በሰልፉ ላይ ብዙ ነጠላ የለበሱ አማኞች የነበሩ ሲሆን ይህም ቤተ ክርስቲያን ሄዱ ሰዎች እንዳለ በግድ ለማሰባሰብ የተደረገ ጥረት ነው ብሏል። ከፊት ላይ ደግሞ የተሰለፉት እንዳለ ከደቡብ፣ እንዲሁም ደግሞ ከጉራጌ፣ ከጎጃም ብሎም ከትግራይ የመጡ የወታደሩ አባላት እንዲሁም ሌሎች አካላት ሲቪል ለብሰው መፈክር ይዞናቸው ያሉት ብለዋል። ብዙዎቹንም ስንዋጋ እናቃቸዋለን ሲል ፋኖ ገልጿል። ይህ የመንግስት ሰልፍም እኛን ወደኋላ የሚያስቀረን ሲሆን በምትኩም የመንግስትን ችግር የሚያሳይ ነው ሲሉ ገልጿል። በሌላ መረጃ የባለስልጣኑን የመኪና አደጋ እንመለከታለን። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባለፈው እሁድ ከባድ የመኪና አደጋ ደርሶባቸው ለስድስት ቀን በጽኑ ሕሙማን ክፍል ውስጥ መሆናቸውን ተዘግቧል። አደጋው የደረሰው ባለፈው እሁድ ከሌሊቱ ሰባት ሰዓት ገደማ ወደ ቤታቸው በማምራት ላይ ሳሉ ራሳቸው ሲያሽከረክሩ በነበረው መኪና ጋን ከቆመ ኤክስካቫተር ጋር በመላተሙ ነው ተብሏል። በግጭቱ በእጃቸው በእግራቸውና በደረታቸው ላይ ከፍተኛ ጉዳት መድረሱ ተዘግቧል። በተያያዘም በእንዲሁ በአዲስ አበባ አንድ ስሙ ያልታወቀ ባለስልጣናት በመኪና አደጋ ወደ ጽኖማም ክፍል መድረሱ ተገልጿል። ይህ ባለስልጣን ብዙዎቹ የፌዴሬሽን ምክር ቤት ዋናው አገኘው ተሻገር ነው እያሉ ይገልጻሉ። እስካሁን ከመንግስትም ሆነ ከተለያዩ መረጃዎች ግልጽ የተደረገ ነገር ባይኖርም አሁን ላይ የአቶ ካሳውን ጎፌና አገኘው ተሻገር የመኪና አደጋ እውን የሆነ ይመስላል። በሌላ መረጃን የብልጽግናን ደብዳቤ እንዲሁም ኤርትራ እንመለከታለን። ብልጽግና በኤርትራ ጉዳይ ላይ የተጻፈው ደብዳቤና የኤርትራ ምላሽ እያነጋገረ ይገኛል። ኤርትራ የብልጽግናው መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል በመግለጫ መክሰሷን በማለዳው የዜና ወጃ ትነግሩም ነበር። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ ተባበሩ መንግስታት ድርጅት ዋና ጸሐፊ እንዲሁም ይህ ሀገራት መሪዎች ልኳልን በማለት ወቅሷልም። የኤርትራ መንግስት ይህን ክስ በኢትዮጵያ ላይ ያቀረበው ትናንትና ወደ 2022-2017 ዓ.ም በማስታወቂያ ሚኒስትር በኩል ባወጣው መግለጫም ነበር። የብልጽግና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስት በተመለከተም ለዓለም አቀፍ ማህበረሰብ ደብዳቤ ማሰራጨቱን መረጃ ምንጮች ጠቁሙም ነበር። በማህበራዊ ሚዲያ የተሰራጨ ባለውና ለብልጽግና ቅርብ ሆኑ ሚዲያዎች ጭምር የተዘዋወረ የሚገኘው ደብዳቤም ባለፈው ሳምንት አርብ ሰኔ 13-2017 ዓ.ም እንጻፈም የሚያመላክስ ሲሆን በኤርትራ መግለጫ የተጠቀሰውም ተደጋጋሚ ትንኮሳዎች የመፈጸምና የሉዓላዊነትና የግዛት አንደሳቶችን በሚመለከት አረፍተ ነገር ያካተተም ነበር። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከህውሃት አንጃ ጋር ትብብርና ቅንጅ በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪ ክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅተዋል በማለት እንደወነጀለም በደብዳቤ ላይ ተካትቷልም። የኤርትራ መንግስት በበኩሉ ትናንትና ባወጣው መግለጫ የኢትዮጵያ መንግስት ሰፈ ደብዳቤ የተለመደ ማደናገሪያ ሲል ጠርቶታልም። የዲፕሎማሲ ዘመቻው ዓለም አቀፉ ማህበረሰብ ማታለልና በዚህም ረጅም ጊዜ ሲብላል ለለቆየ ጦርነት አጀንዳውን ድጋፍ ማሰባሰብ አላማ እያደረገ በማለት ከሷልም። መግለጫው እውነት ገንም የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታት በግድየለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብሏለም። የኢትዮጵያ መንግስት የጦር መሳሪያዎች ግዢ ላይ ተሰማርቷል ሲልም አክሏለም። ይህ የኤርትራ መንግስት መግለጫም ይወጣውም በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላኛቸውን ኢላማ እያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። በሌላ መረጃ የህወሀት ወታደራዊ ትርኢት እንመለከታለን። ህወሀት ከፍተኛ ባለስልጣናት በተገኙበት ወታደራዊ ትርኢት አሳየም። ህወሀት በትናንትና ሁለት በላላ ቆሮሮ ወረዳ የተሰራ ሀውልት ባስመረቀበት ወቅትም ከፍተኛ አመራሮች ተገኝተዋል። ወታደራዊ ትርኢቶችም ተካሂዱ አልተብላልም። በዚህም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ አማኑኤል አሰፋ፣ ፈትሎ ወርቅ ገብረ እግዚአብሔር ማንጀሪ ነው። እንዲሁም የሰላምና የጸጥታ ኃላፊው ፍስሃ ኪዳኑ ማንጆ ውስጥ ተገኝቷል። በመድረኩ ላይም ከአብይ መንግስት ጋር የገቡትን ፍጥጫ የሚጠቁሙ ንግግሮችን አድርገዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ ፍስሃ ማንጆ ስም የተከፋፈለች ትግራይ ለልጆቻችን አናስተላልፍም ሲሉም በክልሉ ከነጌታቸው ረዳ ጋር የገቡትን የአካባቢ ክፍፍል አንስቷል። ደብረጽዮን ገብረ ሚካኤል አማን ለሰፋም በመድረኩ ላይ ንግግር አድርጓል። በቦታው በተሰራው የሀውልት ምረቃት መረቃት ጎን ለጎን ሀውልቱ በተመረቀ ቦታ አካባቢም እነ ደብረጽዮን የኮማንዶ ወታደራዊ ትርኢት አሳይቷል። ይህ የኮማንዶ ወታደራዊ ትርኢትም ህውሃት ብልጽግናን ከ20 ጥቅምት በፊት ወደ ነበራቸው ግኝቶች እየተመለሱ መሆናቸውን የሚጠቁም ነው። በዚያ ወቅትም ተመሳሳይ ወታደራዊ ትሪቶች አዲስ አበባም መቀሌም በተመሳሳይ ያስተናግዱ እንደነበር ይታወሳለም። አሁንም የቃላት ጦርነቶች ያካተቱ ወታደራዊ እንቅስቃሴዎችና ትሪቶች ያንን ጦርነት መልሰው እንዳያመጡ የሚል ስጋት ፈጥሯልም። በሌላ በኩል ደግሞ የአብይ አማካሪ ሚኒስትሩ አቶ ጌታቸው ረዳ የትግራይ ህዝብ አሁንም ከሕልውና አደጋ አልወጣም ብሏልም። ችግሮቻችንም በውጭ ምክንያቶች እያሰባሰብን ከመኖር ውስጣችን በደንብ በመፈተሽ የተወሳሰበ ችግሮቻችን መፍታት እንችላለን ሲሉ የገለጹት በአዲስ አበባ የትግራይ ድሎችና ፈተኖች በሚል በተዘጋጀ መድረክ ላይም ነው። ትግራይ ጥቂት አመራሮችና ማረምና ማንሳት አቅቷት በከባድ ፈተና ተዘፍቃ ትገኛለች። ይህን ከባድ ፈተና ለመውጣትና ለማለፍ ወጣቶችን ወደ መሬት ማምጣት ይጠበቅባታል ብለዋለም። በአሁኑ ሰዓትም ትልቁ የሉን አደጋ ለተጋረጠበት የትግራይ ህዝብ ስለ ዲሞክራሲ ልማት ማውራት ቅንጦት ነው በማለት አክለዋለም። ጌታቸው በትግራይ ስለ ዲሞክራሲ ልማት ማውራት ቅንጦት ነው ቢሉም ይህን ማውራት ግን በሌሎች አካባቢዎች ከቅንጦት በላይ አይደለም ብለው ይጠይቃቸው ማንም የለም

አማራን የሞረት ትንኮሳ ፈጽሟል። የህውሃት ታጣቂዎችም 16 የአማራ ሚሊሻዎችና ሰላማዊን ገሏል ተብሏል። በወልቃይት ጠገዴ በወረዳ በግቸው ክፍለ ከተማ ጎብዬ በተባለ መንደር የህውሃት ታጣቂዎች ናቸው በተባሉ ግለሰቦች ለተፈጸመ ጥቃት 11 ሚሊሻዎች ሲገደሉ ከ20 በላይ የታፈኑ መውሰዳቸው ገለጹም። በዚሁም ቡሩን በተፈጸመ ጥቃት የቆሰሉ ሚሊሻ አባላት ንጹዋ መኖራቸውንም ጨምሮ ገልጸዋል። ሰሞኑም በአካባቢው ሲደረግ ከነበረው እንቅስቃሴ ጋር ተያይዞም እንዲህ አይነት ጥቃት የሚጠበቅ ቢሆንም በዚህ መልኩ ይፈጥናል ብሎ የጠበቀ ግን አለመኖሩን አመልክቷል። ይህ በእንዲህ እንዳለ በአፋር በኩል የህወሓት ታጣቂ ነኝ የሚለው ቡድንም አዲስ የቦታ ሽግሽግ እያደረገ ነው ያለውና ክልሉን አስተዳደሩ በሚለው ካል የልዩ ኃይል አባላት አዳዲስ ቦታዎች እንዲያይዙ እያደረገ መሆኑንም ገልጿል። አዳዲስ ምሽጎችን እንዲገነቡ ያደረገ መሆኑን ነው ምንጮች የሚናገሩትም። የትግራይ አማጺ ቡድንም ከሚባሉ መካከል ደግሞ በሰው በላው ቡድን የሚደገፍ ታጣቂ መኖሩንም ሳይጠቁሙ አላለፉም። ውድ የአዲስ ኢንሳይደር ቤተሰቦች፣ ለአዲስ ኢንሳይደር አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም።